ከመልካም ጓደኞች መካከል አንድ መልካም ጓደኛ ይኖራል፣ የሚባለውን ነገር በፍጹም አየሁት። እውነት ትለያለህ። የምር እውነት በሚገባ እውነት ትለያለህ። ቃል የለኝም። የምሬን ነው። እውነት የፍቅር ምርጫዬ በእውነት የሚለይ ነው። ዛሬ የጨረቃ ፋሚሊ ፍጹም ኦ ማይ ጋድ ብያለሁ። በጣም በጣም ገርሞኛል። ማንም ማለት እንደዚህ አይቻለሁ። ሀይሚ ከዚህ በፊት ለወንድሟ እንዲህ ስታደርግ አይቻለሁ። ለሩታና ለሀይሚ ማለት ነው። ለሩታና ለወንድሟ ኦ ማይ ጋድ በጣም ገርሞኛል። ፍጹም እንዲህ በማድረጉ ሰላም ጤና ይስጠልን። ወድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት ናችሁ? እንዴት አላችሁ አለው። ደህና ነኝ እኔ እግዚአብሔር ይመስገን። ለዚህ ቻናል አዲስ ስለሆነ ናችሁ ሰብስክራይብ እያደረጋችሁ ለሁ የረሳችሁት ካላችሁ ሰብስክራይብ አድርጉ። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ወደ ኋላ ትዝታ ተመልሼ ሀይሚ ቀለበት አድርጌያለሁ ያለባትን ፓርት ብሩኬ የእሷን እያየ ሆኖ የዋልኩት ቀን ሙሉ ቀላ የሚዥላችሁ መጥቻ አንዳንድ ልጃቸው አንዳንድ ሀሳብ ሰታችሁበታ ወደ ኋላ መልሻችሁ ነበር ትዝታ። ግን እኔ ያችን ቀሚሷን አይቼ ነበረ እንትን ያልኩት ለሰራ ያቻልኩትና በዚያ አጋጣሚ ዛሬ ቪዲዮ ሰርታ ነበር፣ እሷ ማለት ነው። ቪዲዮ ሰርታ ነበረ ዛሬ። ሶ እንግዲህ ፍጼ ነው ፍጼ ጋ ነበረ ቪዲዮ። እውነት ለመናገር አላየሁም፣ አሁን ሲለቀቅ ነው ያየሁት እንጂ ፎቶን አላየሁትም። ያው እኔ ቪዲዮ ለቀቄ ቶሎ ብዬ ደግሞ ወደ ስራ ነው የሚሄደውና በዚያ አጋጣሚ ፎቶ ተለቋቸው ፎቶቸው ተለቆ አላየሁም ነበረ። እና ፍጼ ጋር ቪዲዮ ተለቋል እንዴ እነ ብሩኬ አይመጡም እንዴ ዛሬ። ስዞር ብሩኬ ሼር አድርጎ ምናምን አየሁ እንዴ ብዬ ከዛ ስገባ ዓይንህን ጨፍን ዓይንሽን ጨፍኝ ይባባላሉ። ከዛ በኋላ ያልተጠበቀ ማንም ማለት ጓደኞቻቸው እንግዲህ ብሩኬና ሀይሚ ሲኖሩ የነበሩ ጓደኞች ሌሎች ናቸው ታውቃላችሁ። ና በዚህ አጋጣሚ ለጨረቃ ፋሚሊ ለሀይሚና ለብሩክ የምነግራቸው ነገር ቢኖር በዚህ ጊዜ ከጎናቸው ነው የሚያበረታታቸውን ሰው መርሰት የለባቸውም። አሁን ጀስት እንደ አብርሃም ማለት ነው። አብርሃም አሁን ልክ ሩጣ ስትመጣ ብዙ ሰው መስዋዕትነት ከፍሎለታል። ወንድሙ ሳይቀር ምናምን ነገር። ያ ማለት ማስጠቆር ወይም ሌላ ነገር ፈልጌ አይደለም። ያው ሁሉም በየራሱ የራሱ ስራ እየሰራ ነው። በነገራችን ላይ ቪዚ ሊሆን ይችላል ላይ መቸው ይችላል ግን ነገር ግን ያው አብርሃም ወጣ ብሎ በቃ አብረውት ካልነበሩ ከአዲስ ሰዎች ጋር ነው ደስታውንም ሁሉንም ነገር ማከናወል የፈለገው ማለት ነው። ግን የጨረቃ ፋሚሊ እዚህ ጋ ከእናንተ ጋር ከስር ከመሰረቱ መስዋዕትነት የከፈለላቸውን ሰው ፈለገ ነገር ቢኖረው ባይኖረው እናንተ አብሯችሁ መሆን አለበት፣ የደስታችሁም ጊዜ የሆነ የያዘናችሁም ጊዜ ማለት ነው እና አሁን ከቡርኪና ከሀይሚ ጀርባ ያለው ለቡርኪና ለሀይሚ ፍቅር መጽናት መጽናትን መላላትም እስካሁንም በማየው ነገር ፍጼ ነው። እንግዲህ በቅርብ ጊዜ ቢመጣም በቅርብ ጊዜ በጣም ለሁለቱም መልካም አመለካከት አለው። ጥሩ ነገር እንዲፈጠር በነሱ በሁለቱ መካከል ምንም አይነት ክፍተት እንዳይኖረው እያንዳንዱን ነገር እያደረገ ያለው ባለው አቅም በቻለው አቅም እያንዳንዱን ነገር በቃ ፍቅር ሆነው እንዲኖሩ የተሻለ ነገር የተሻለ ትዝታ እንዲኖራቸው፣ እንደገና ደግሞ እነሱን የሚያጣምር ነገር፣ እነሱን የማያራርቅ ነገር፣ እነሱን የሚያስታውስ ነገር አንዳንድ ነገሮችን አንዳንድ ስጦታዎችንም እንዲሁ የተለያዩ ግብዣን ብሉት ምን ደብረ ዘይቱም ወስዶ አዝናንቷቸው አልትዝሚላቸው ከሆነ አስቡት እንግዲህ የእነሱን ለማቀራረብ ለእነሱ ማለት ነው እና ያን እውነት መልካም ጓደኛ ነው ትለያለ። ፍጹም በዚህ አጋጣሚ ከሁሉም ማለት ካየኋቸው በሙሉ ከሃይሜም በሉት ከብሩኬም በሉት መልካም ጓደኛ ፍጽሄ ነው። በነገራችን ላይ ጓደኛ ተባለ እንጂ ብሩክ ጀስት ለቡቡ ወንድሙ ነው። የሆነ የሁለት ሺህ አስራ አራት ነው አስራ አምስት አካባቢ የሱዳን ቁምጣ የሚመስል ቁምጣ እንደ አይነት አሰፍጠው ለብሰው አይቻቸው እንደውም በቃ መልካቸው እሱ ብሩኬ ጸጉሩን ስለተቆረጠ ነው መልካቸው አንድ አይነት ነው። በነገራችን ላይ ዝም ብላቸው እስኪ እዋቸው የሆነ ጉርማ ሞገሳቸው ምናምን አንድ ነው። ትንሽ ቡርኬ ምንድ ነው ከወገቡ በታች የሆነ ዘለል ይላል። እሱ ደግሞ ወደ ታች ረገጥ ያለ ነው። ከዛ ውጭ ከላይ የሆነ ጸዳላቸው አይመሳሰልባችሁም? ከቡርኬ ጋር ይመሳሰላል። እና በጣም ይገርመኝ ግርም ነው ያለኛውን በዚህ ሁኔታ ላይ ለነሱ ፍቅር መጠንከር ያለውን አስተዋጽኦ የሰው ልጅ ጓደኛም ሆነ ወንድምን በሉት ብቻ ለምትወዷቸው ሰው የምትችሉትን ነገር መስዋዕትነት ከከፈ ኋላችሁ በጣም አሪፍ ነው ማለት ለክፍር ለፍቅር መስዋዕትነት መክፈል ማለት ቀላል እንዳይመስላችሁ። ለጓደኛችሁን በሉት ለቤተሰባችሁም በሉት ለምንም በሉት ብቻ መልካም ነገር ማድረግን የመሰለ ነገር በፍጹም የለም እና እና ዛሬ ፍፄ በጣም ነው ደስ ያለኝ እንግዲህ ለሀይሚ ቢኤች የእሱን ስም አስቀድሞ ለብሩክ ደግሞ ኤች ቢ የሀይሚን ስም አስቀድሞ ነው ያሰራላቸው ማለት ነው። ሀብሉን እንግዲህ ይሄ ካንገታቸው መቼም ሊወልቅ አይችልም። መቼም ቢሆን አይወልቅም። ስትታጠቡ ብቻ ነው ታውልቁታላችሁ የተባለው። ምክንያቱም የሆነ ኮሽታ ቢፈጠር እንኳን ብሩኪና ሀይሚ አንድነታቸውን እንዲጠናክር ነው ምፈልገው። እነሱን የሚያግባባ እነሱን የሚያቀራርብ ነገር ነው ማድረግ ምፈልገው እና ኔ እስካለሁ ድረስ ምንም አይነት ነገር ክፍተት እንዲፈጠር አልፈልግም ብሏል። እንግዲህ ፍጽይ እንዳያችሁት ሁሉም ቤተሰቡ ክፍተታቸውን አይፈልግም። እያንዳንዱ ቤተሰብ የእነሱን ክፍተት አይፈልግም። ምክንያቱም በቃ አብሮነታቸውን ነው የሚፈልጉት። ከወንድሞቹ ጀምሮ እያያችሁት ነው፣ እያያችኋቸው ነው። ሀብም ምን አይነት አቋም እንዳለው ያው አይተናል። እንግዲህ ሙሽዬም ምን አይነት አቋም እንዳላት አሳይተናለች በሀይሚ በኩል ሀይሚዬም ደግሞ ምን አይነት ልጅ እንደሆነች አሳይታናለች። ያው ማየት እንኳን ባንችል አውርተውታል። እንግዲህ ሚዲያው ላይ አልተቀረጸም። ሁሉ ነገር መቀረጽ የለበትም። ያው ቤት ውስጥ አንዳንድ ነገር አሬንጅ አድርጋለች። እንግዲህ ልጅ ናት አይሜ በዚህ ልክ ደግሞ የልጅነቷን እንዲከታዘዘች ተመስገን እና ዛሬ ራሱ እኔ ከሳ ከሰው አንቺ ወፈርሽ እያለ ነው ብሩኬ ማለት ነው ማንሳት አቅቶት ነበረ። እየቀለደ ይሁን ምን ይሁን አላቅም። ባይ ዘው ወይ እኔ ውፍረት መቼ እንደሚታየ ፈጣሪ ወቀው። እኔ ምንም እየታየኝ አይደለም። እንግዲህ ወደፊት ምናየው ይሆናል። ለማንኛውም ምን ትፍትፍ እያላችሁ ሰምታችኋልና፣ ወይኔ ጋሽዬ ጋር ነው መበቀለ መበቀላት አላለም። ብሩኬ ዛሬ ወይ ጉድ! የዚህ ነ አልማ ከተቀራረባችሁልን እኛ ደስ ይለናል። እንደዚህ እንዴ እኛ ምን ፈልገው ይሄ ጓግጭ ስትሉ ብሩኬ ምጸጉርክን የምትነጨው ጃኬትን ማውለቅ መላቀጡ ነው እምታሳጣው ነገር እሱ ብቻ ነው የሚያስጠላኝ። እኔ ሌላ ምንም አያስጠላኝም። ሌላ ምንም አያስጠላኝም። እና እስኪ እንግዲህ እናያለን። እስኪ ብሩኬ ከጋሽ ጋር ሆነ እምትበቀለው ሃይሚየም እንግዲህ ጋሽዬማ ሻይ ልም ሲጀመር እሺ ብሎ እንኳን በኋላ ላይ ሃይሚ ስትመጣ ግልብጥ ብሎ ወደ እሷ ነው የሚሆነው፣ ብዬ ነው ማስበው። በነገራችን ላይ ጋሼ በጣም ነው ሃይሚን የሚወዳት ማለት ነው። ማንም ሰው ልጁን ይወዳል። የመጨረሻ ልጅ ምስል ሆነች፣ ለሃይሚ ለየት ያለ ቦታ አለው። ባለፈው እንኳን የወንድ ሱፍ ለብሳ ሃይሚ ልጅህን ስጠኝ ምናምን ሲለው፣ ኧረ እሷን ማለት ሰማይ ቤት ነው ስጣት ስል ሰቀልካ ትብላለች እኮ እና ፍቅሩን ሲገልጽላት አይተናል። ኤኒዌይስ እስኪ ይሳካል፣ ብሩኬ እንጠብቃለን ለማንኛውም ማለት ነው እና ፕራንኩን ሂዱበት። እንደዚህ የአንድ ቀን አንድ ቀን ደስ ነው የሚለው። አሁን የትላንት የመሌ ዘና እያልን ያየ ነው ማለት ነው። በቃ በጣም ዘና እያልን ብዙ ነገር ነው የሰማ ነው። ምክንያቱም ሀይሚ ቤት ሄዳ ድሮ እንደ ሰራች አሁን ለወሬ ነበር ለውሸት የመሰለ በቀደም ሲያወሩ አላመንኩም ነበር። ቁሌ የሰራች ምናምን ሲሉ እንዲህ ዛሬም ደገመው ብሩኬ። ስለዚህ ሰርታለች፣ እና ለቤተሰቦቿ እያሳወቃችሁላት ነው በዚህ አጋጣሚ እና ደስ ይላል። ሀብ ጋር ደግሞ ትናንትና ሲያወሩ ነበረ፣ ወይም ደግሞ ሀብም ይበቀልላት ይሆናል። አይታወቅም እኮ አይታወቅም። እና የሆዳችንን አወራን እያለች ነበረ ሀይሚ። ዞሮ ዞሮ ብድሩን ቻለው እንግዲህ። በዛን ሰዓት እኔማ ወንድሞች ፊት ብሩክ ምን ምን ይላል? ግን ወንድሞቹ ጋር ሆነ የሆነ ነገር አስባ ብታጨልለው ብሩክ ምን ይላል? ማየት ናፈቀኝ፣ የምሬ ነው። እና እስኪ ለማንኛውም ምናየው ይሆናል የሀብሉ ያለም ምንድን ነው የሚባለው? ልብስ ቢሆን በውሃ ይለቅ ይባላል። ሀብሉ ምንድን ነው የሚባለው? ቤተሰብ ኮመንት ስር ኮመንታቸውን እጠብቃለሁ ማለት ነው። በጣም የምመኘው ነገር ነበር ይሄ ነገር፣ ግን ደስ ይላል። እውነት አደረገላቸው የምር ፍጼት ለይ ያለህ በዛ ላይ እንግዲህ ሰላሳ ሺ ሰላሳ ገብቷል ፍጼ እንግዲህ ወደ አርባ ወደ አምሳው እያላችሁ ገፋ ማድረጋችሁን አትርሱ። የጨረቃ ፋሚሊ አሁን ቻናሉ ተስተካክሎለታል ይመጣል። ተስተካክሏል ስላችሁ ያኔ ወደ ሳንቲም ቦታ ለማስተካከል ምናምን አራት ሺ ሰዓትና አንድ ሺ ሰብስክራይብ ያስፈልገዋል። ያው ሰብስክራይብ አልቋል። ሰዓት ግን ያኔ ቪዲዮ ቶሎ ቶሎ ስትለቁና እሱ ደግሞ በጣም ከፍ ያለ እይታ ስለሆነ ሰዓቱን በዛው ልክ ይጨምራል። ሰዓቱ ነው ትንሽ ጎተት ያለበት። ካሁን በኋላ ቶሎ ቶሎ ይመጣል። ለዛ ነው ትንሽ የቆየው፣ ፍጼ ካሁን በኋላ ጀስት ስትገቡ በር ይዟችሁ አላ አደለ በር ከያዛችሁ በቃ ሳንቲም መስራት ሳንቲም መቁጠር ጀምሯል ማለት ነው፣ ውድ ቤት ሰዎቼ። እና ካሁን በኋላ አይጠፋም ብዬ አስባለሁ። ፍጼ እንግዲህ የመሌም ሰርግ ደርሷል። ቸብ ቸብ ይበሉና እንግዲህ ከዛ በኋላ ሀይሜ እግር ቀጠነ ብላለች ብሩኬን። ምክንያቱም በመኪና እየዞረ ዶሮ አንድ ቀን ብቻ ነው የበላሁት የሙሽዬን ዶሮ አለ። እውነት ነው፣ ቤት እኮ አይቀመጥም፣ ብሩኬ ቤት ቤት አይቀመጥም። በቀደም እራሱ እነንትና ጋ አይቼዋለሁ። እነማነው ስማቸው? እነየተንቢ ቤት ነበረ፣ ከዛ ደግሞ እነንትና ቤት ነበር፣ ነጽ ቤት ማለት ነው። ከዛ ደግሞ ኤፍሬም ቤትም ሄዶ ነበር። ከዛ ደግሞ ማንጋ ነው። ማንጋ ደግሞ ቲክቶክ ላይ እዛም አይቼዋለሁ። እና እየዞረ ነው። እግር ቀጠነ ብላለች ሃይሚ። የምሯ ነው። ሃይሚ ደግሞ እናቴ ከአንደኛዋ እናቷ ጋር ወደ ሁለተኛዋ እናትዋጋ ቁርሷን አንደኛዋ እናትዋጋ ጋር ትበላለች። ምሷን ደግሞ ሁለተኛ እናትዋጋ ከዛ ደግሞ እራቷን ደግሞ ጓደኞቿን እንዲሁ ይጋብዟታል። ነቢኒ ሌሎችም ብዙ አሉ፣ እነሱ ጋር ሄዳ ትበታለች። ብሩኬ በመኪና እየሄደ እግር ቀጥ ነው ተብሏል እና መኪና ሲይዝ ከሷ ኋላ አለም። ብሩኬ ዛሬ ምን ነው? ምን አሳስበክ? ሀይሚ ወፍርኩ ስትል እሱ ከሷ ኋላ አለም። ጉድ እኮ ነው፣ ተቃራኒ ልትሆኑ ነው። እንዲህ ለማንኛውም የተደረገላችሁን ብር ሀብል አስቡት ማለት ነው። ምንም ቢፈጠር ምን ሃይሚን ብሩኬ አሳስባለህ፣ ብሩኬ ደግሞ ሃይሚ ደግሞ ብሩኬን በልብሽ እንዳለ ታስቢያለሽ። እንደዛ ብሎ ገልጾ ነው። ፍፄ ዛሬ በእኛ ፊት በቤተሰቦቻችሁ ፊት ያሰራላችሁ ማለት ነው። ከአሁን በኋላ ምንም ነገር አይፈጠርም። መራችሁ ጀምር መቸም ምንም አይፈጠርም፣ ግን ያው እንደው ለትርጉም አለ ይሄ ነገር። በነገራችን ላይ አብርሽና ሩታ ከአንገታቸው ላይ በፍጹም አይለዩትም። እንደውም አሁን የሰርጉ ጊዜ እሷ አውልቃለች፣ እሱ ግን አላወለቅም እሷ አውልቀዋለች እና አግርም ነበር የሚለኝ ለብዙ ጊዜ ያሰሩላቸው ደግሞ ሀይሚና ኤፋ ነበሩ። እና በዛን ሰዓት አሁን ኤፋ ሀይሚ እንዲሁም ሙቤ ብዙ ብዙ ብዙ ሳትነቃ ብለው ነበር። እነዚህ ሶስቱ ለሩታና ለአብረሽ ፍቅር መስጥ ነበሩ። በቃ መስጥ አስፈላጊ የሆኑ ሰዎች ነበሩ። ዛሬ ላይ ግን በቃ አላደለ። ሀይሚን በራሷ ሕይወት ሙቤን በራሱ መንገድ ሁሉም በቃ እንደዚህ እንዳልሆነ ሆነ። ግን ያው አቡ ታጅራ ደግሞ በአንድ ላይ ሁሉንም የሚያመሰግናቸው ጊዜ ይደርሳል ብዬ ነው ማስበው እኔ አብርሃም ማለት ነው እና እዚህ ዱባይ ላይ መምጣቱ ያው ብዙም ግርግሩ ፎካታው በእርግጥ ያው እዚህ ዱባይ ላይ ያሉ ከስታው እንትኖቹን ኦዲንሶቹን ያው የተሻለ በተሻለ መጠን አስደስቷል በተቻለ መጠን ማግኘት ያለበትን ሰው አግኝቷል ለዚህ ለዚህ በጣም ደስ ይላል በጣም ጥሩ ነው በተረፈ ደግሞ ከቤተሰብ ጋር እንግዲህ መልካሙን ድግስ እንጠብቃለን። የሩትየን ቤተሰብ አዲስ አበባ ናቸው ሲባል አይደሉም፣ ውሸት ነው። እዛው ቡታጅራ ናቸው ያሉት። የዛን ሰዓት ለመቸከስ ነበር እንደዛ ሲሉ የነበረው። ተባለ ተባለ ነው እንግዲህ እና ለማንኛውም ያው አብርሃምና ሩታ ሩታ ካሁን በኋላ ጎጃቸውን ቀልሰዋል። የቀሩን የጨረቃ ፋሚሊ ብቻ ናቸው። እነሱ ደግሞ ይደጉልን ሮጥ ሮጥ ብለው ይስሩ። በመካከላቸው ጠላት አለ ብዙ። አሁን ደግሞ ሀይሜን አፈቀርኩ አፈቀርኩ የሚለው ሰው አበዛዙ አበዛዙ ውይ። አንዳንዴ ደግሞ አፈቀርን ስትሉ እስኪ ጋብ እየፈጠራችሁ። አንድ ሴት እንዴት ሁለቱ ወንድ ሶስቱ እንዲህ ያፈቅራል? ሁለ ሁለቱ ሆኖ ስንግጥ ብለው አፈቅራታለሁ ምናምን በሌ በሌላ ኳይዲያ መሰረት ይችላል። ሁለት ከሆናችሁ እኔ አሁን ሁለት ብሆን ማለት ነው ወይኔ በራሴ ነበር የምሰራው። ተዘቅዝቄም ተፈልጬም ተቆንጥሬም ማለት ነው። ልቆንጥር ይሽላል፣ ብሩኬ እንደዛም ቢሆን እኔ ይሄ በራሴ አይዲያ ነው የምመጣው። አሁን ግን መስራት ፈልጋለሁ፣ ግን ከማን ጋር ልስራው? በቃ ያ ነው ችግሬ። እኔ ብቻዬን ከግድግዳ ወይም ደግሞ ከድስት ጋር ወይ ከማማሰያ ጋር ልስራ? ይሄ ነው ችግሬ። ሁለት የሆናችሁ ሰዎች ለምን አሰሩም? በራሳችሁ በቃ እንዲያው በሃይሚ ዙሪያ ሆኖ ግን በራሳችሁ በቃ ሀሳቡን ብታደርጉት እንዲህ ደስ ይላል። እና ቤተሰብ ደግሞ ይከታተሏቸዋል፣ አበረታቷቸዋል። በተለይ ትንሽ እንደው ድክም ልቅስ ምናምን ያለ ሰው የማዳም ቅመሞች እንዴ ምርጥ እኮ ናቸው። አንደኛ ናቸው፣ አንደኛ ማለት ነው። በዚህ አጋጣሚ ልቦናቸውን አይቀይረው። እኛም የማዳም ቅመሞችን አበረታቱ። እሺ የማዳም ቅመም እና የማዳም ቅመም አይበረታታም። ቅመምና ቅመም ያው ሚክስ ሲሆን ያው ይመር የለ ለዛ ይመስለኛል በብዛት አንበረታታም እርስ በራሳችን። ስለዚህ አበረታቱን፣ እሺ ያበረታታችሁን እናመሰግናለን ያላበረታታችሁን ደግሞ አላችሁ አበረታቱን ምን ችግር አለ አይከፈልበት አይከፈልበት አያስከፍል በቃ ቪዲዮ ሲመጣ ላይክ ሰብስክራይብ ካላደረጋችሁ ሰብስክራይብ በቃ አለቀ ይሄ ነው ሌላ ምንም አዲስ ነገር የለም እና ዛሬ ፍጻሜ እናመሰግናለን በጣም ቤተሰብም ደስ ይላችኋል ብዬ አስባለሁ ቪዲዮውን እስከመጨረሻ ነው ያየሁት ቤተሰቦችም ደስ ይላችኋል ብዬ አስባለሁ። መልካም ምሽት ይሆንላችሁ ባይ ባይ